ነው። አዎ ኃይሌ ሚስት አልተገኘልክም ለካ? አንተ ልጅ ምን ነበር ያልተገኘልክ? ነው ቪዲዮ አብራ ቴሮ አንድ ስንት ነበር የገባኸው? ይኸው፣ ሳውዝ አፍሪካ። ሳውዝ አፍሪካ ነበር። የሳውዝ አፍሪካ ወንድ በዚህ ነው የሚታወቀው። ከሳውዝ አፍሪካ እሷ፣ ከሳውዝ አፍሪካ ውጭ ወደ ውጭ ብላለች። ኩይን ከሳውዝ አፍሪካ ውጪ ወደ ውጪ ብላለች። ሳውዝ አፍሪካ ያሉ ወንዶች የስራ ሰው ናቸው። አላማ አላቸው። ዳራቸውን ቀጥ ለጥ ብለው ይመራሉ። እኔ ከሳውዝ አፍሪካ ነው የምፈልገው። እምቢ ብላ ነው እኮ የምትኖረው፣ በዱባይ ነው። እሺ እጠይቅሃለሁ፣ አሁን እምነትክ ኦርቶዶክስ ነው። ስራ ላይ ነው። ማጣ ማጣ ትንሽ አቡዬ፣ ሶሪ። እሺ፣ ችግር የለም። አይ ስራ እንደ ስራ በስራ ያህል የስራ ሰው እንደሆነ። ቆይ ሚዩት ላርግልክ። ቆይ ከስተመር እያስተናገደ ነው ምን ያህል የስራ ሰው አይደለም። ሳውዝ አፍሪካ አይደለም። አረ ምቀኛ ቱኑባት፣ ምን ሆናችሁ? ሳውዝ አፍሪካ ማሽን እያሳየ ሳውዝ አፍሪካ አይደለም። ለራስ ፈልጋካት ነው አንተ እንደዚህ ያልከው፣ እሱን አስወጥቼው አንተ እንዳስገባ ፈልገ ነው። ኖ ኖ፣ ይኸው ምን ያህል የስራ ሰው እንደሆነ፣ አሁን ራሱ ከስተመር እያስተናገደ ነው እየሸጠ ነው። ይቅርታ እንዴ፣ አለ ከስተመር ኦልዌይዝ ፈርስት። ከስተመሩን ያስተናግድ እንጀራ ነው። በእንጀራ ቀልድ የለም። የስ እንጀራን ፈርስት፣ ከዛ ትዳር እንዴ እሱ ካልሰራ እሷን እንዴት ማስተዳደር? እሷ፣ ሀቡዬ እንዴት ነሽ? ሰላም ነው? ሰላም ብያለው። እንዴት ነሽ ሁሉ ሰላም? ያንቺ መስፈርት የሚያሟላ ጠፋ? ያ እኔ መስፈርት የሚያሟላ ጠፋ። ስፖርተኛ የለም እንዴ ቆየ። ሁሉም ጎርጫም ነው እና የሳምንቱ መስፈርትሽን የዛሬው ፔጅ ላይ በየሳምንቱ ሌላ ፔጅ ስለሆነ የምጠቀመው የዛሬው ፔጅ ላይ መስፈርትሽን እገለብጠዋለሁ ከሳምንቱ እና አነብላቸዋለሁ። በአቋምሽ የጸናሽ ስለሆንሽ አድንቄታለሁ። ባይገኝ መስፈርትሽን የሚያሟላ ባይገኝ እንኳን መስፈርትሽን ሽን እንዳትቀይር። ይገኛል። እሺ በአቋምሽ የጸናሽ አቡዬ ጥንካሬ ካንቺ ወስጃ ያለው እና አም ፕራውድ ኦፍ ዩ አቡዬ እና ሀሳቢን አልቀየረም። ስለማይመጣ ይቅርብኝ። አብዲሳ ኢትዮጵያ ቢሆን ይሻለኛል፣ ከኢትዮጵያ ነው እሷ የምትፈልገው። እሺ አብዲሳ አይቶሎ ብሎ ለእኔ ሊል ነበረ ከዛ ዱባይ ስት ሚወት አድርጎ ጥጉን ያዘ። አይደለም አይደለም መጣው ሌሊሽ ነው። እን እንዳታወርደኝ ሌ አናወርድክም አልጨረስክም ምን እናጣልፈው ብዬ ነው፣ ከስተመሩን አስተናግዶ ይጨርስ። የስራ ሰው አላማ ያለው ሰው ነው። ለኩን የተገኘላት ቪዲዮ አብርቶ ነበር፣ አይተነዋል። ድጋሚ ያበራል። አሁን ወይኔ ለምን ነቀላችሁት? ቡበሞን ድጋሚ ያስገቡት። ልጅቷ ላይ መቀስ አትሆኑባት፣ ምቀኛ አትሆኑባት። አስገቡት፣ ቡበሞን ድጋሚ። ሌላ ከቡበሞ ውጪ አትፈልግም። ራሱን አስገቡት። እንደዚህ የስራ ሰው ተገኝቶላት ትነቅሉባታላችሁ። ቪዲዮ አስፈቅዶ ነው እኮ ቪዲዮ ያጠፋው፣ ልጁ አሁን አብዲሳም አስፈቅዷል፣ ቪዲዮ አላጠፋም። ደርሶ ሽንት ቤት ሊሄድ ነው መሰለኝ ብሎ መጣው ብሎ አስፈቅዶ ነው የሄደው። የአብዲሳ መስፈር፣ አብዲሳ ሚራን ሲያይ ቶሎ ሚውቱን አብርቶ ለእኔ ሊል ነበር፣ ግን አስቀየሰ። ቶሎ ብላ ዱባይ ነው መሰለኝ ዱባይ ያለ ሰው አልፈልግም ስትል አስቀየሰ። አይ መጣው ብዬ ላስፈቅድ ነበር። እኛም በቀላሽ ብለናል እሺ የሚራን መስፈርት ከሳምንቱ ፔጅ ላይ ወስድና አነብላችኋለሁ ወደዚህ ገለብጠዋለሁ ድምፃዊያንእኮ እናንተን ለማጋባት እናንተን ደስተኛ አንድ መስፈርት ጨምራለሁ መላጣ እንዳይሆን መላጣ ያው መላጣ ነው ጊዜው ግን መላጣ እንዳይሆን አቡይ አይነት መስፈርት በዛ በራስ መተማመን አለ። አመሰግናለሁ ሀዊ፣ እሄዳለሁ። ችግር የለውም። ነቢያት ዘካርያስ ስሬ ተገኝቶላታል። ራይት ዘካርያስ አልተገኘለትም። ሀይሌ አይናለም ተገኝቶላታል። ነቢያት ወደንችታሉ። ከምትፈልጊ ወይ እንደ አዲስ ልንገርሽ እኔ እዚሁ ስላለውን ችግር የለውም ከቡዬ ሮብን፣ የሮብ ዕለት ላይ ነው። የእሁድ ዕለት እንዳዲሱ ነው። የእሁድ የተለያየ ነገር በጣም ነው። በእምነቱ ሙስሊም ዲኑ ላይ ጠንካራ ላይ

ሜትር ከስልሳ ስለሆንኩኝ ከኒ በልጥ ማለት ሜትር ከሰባ እና ከዛ በላይ። እሺ ስራ ያለው የሌለው ስራ ችግር የለውም፣ ግን የተማረ ይሁን። አግብቶ ይፈታ ቢሆን ችግር የለውም ልጆች ቢኖሩትም ችግር የለውም ብለሽ ነበር ሳለን ው ችግር የለው። እሱን ሀሳቤን አልቀየርኩም። እና እስፖርተኛ ስፖርተኛ ተክለ ሰውነቱ የሚያምር አቋሙ የሚያምር ወርጫ ምናም ሰው እና ፀጉር ያለው መላጣ አልወድም። መላጣም አልወድም ው ፀጉር ያለው ኦኬ፣ የሚራ መስፈርት ያዲሳንና የሚራ መስፈርት የኩይንና የኩይንን አላለበ ምክንያቱም ማን ነበር ስሙ? ወይኔ ስሙ ጠፋብኝ። የምትፈልገው መስፈርቷን መስፈርቷንም ያሟላ ባል ተገኝቶ ማን እንደነቀለባት አላውቅም። ኔትወርክ ይሁን ይታል። ማን ነበር ስሙ? ስሙን ጻፉልኝ በእናታችሁ። ለኩይን የገባው ልጅ ሳውዝ አፍሪካ የሚኖረው ማን ነበር ስሙ? አንዴ ምናምን የሚል አቡ ምና ባቡ፣ ባቡን ፈልጉት ቤተሰብ። ባቡ እኔም ካየሁት እዚህ ጋር ሜንሽን አደርግልሻለሁ። አቡ የእኔን ቼክ እያደረግኩኝ ካየሁት ሜንሽን አደርጋለሁ። እንደዚህ አይነት ቦበሞ ቦበሞቦበቦበቦበሞ ቦበሞ ነው። ቦበሞን አስገቡት አደራ የም የምር እንደዚህ ሰራተኛ የሆነ ወንድ ለትዳር ይሆናል። የሚራን መስፈርታ፣ ነብላችኋለሁ። የሚራን በእምነቱ ሙስሊም የሆነ ዲኑ ላይ ጠንካራ የሆነ ሳምንት ገብታ ነበረ፣ መስፈርቷን የሚያሟላ የትዳር አጋር አልተገኘም። ለዛ ነው፣ በጣም ከባድ ነው። መስፈርቶቿ ሙስሊም የሆነ በዲኑ ጠንካራ የሆነ እድሜው ከሰላሳ በላይ የሆነ ሀገር ቤት የሚኖር ኢትዮጵያ ውስጥ የሚኖር ፀይም፣ ረጅም ቁመቱ እስከ ሜትር ከሰማንያ ድረስ የሚሆን ስራ ላይ ስራ ባይኖረው ችግር የለውም፣ ግን የተማረ አግብቶ የፈታ ቢሆን ችግር የለውም። ልጆች ቢኖሩትም ችግር የለውም። ግን ስፖርተኛ አቋም ያለው ቦርጭና መላጣ እንደማትወድ አስረግጣ ነግራና ላይ ስለዚህ ፀጉር ያለው ይህን መስፈርት የምታሟላ ወንድም ካለህ ዜሮ አምስት ትጽፋለህ። ዜሮ አምስት ዜሮ አምስት ኢትዮጵያ ውስጥ የምትኖር ስፖርተኛ አቋም ያለክ መላጣ ያልሆንክ ኦኬ የተማርክ ስራ ባይኖርክም ችግር የለውም አግብተህ የፈታህን ብትሆን ችግር የለውም ልጆች ቢኖሩህም ችግር የለውም ጽጌ አሁን ሴት ነሽ ግን ዜሮ አምስት እየጻፍሽ ነው ሴት ለሴት አናጋባም እኛ ኦኬ ሶ ወንዶች ብቻ ናቸው ይህን የምጽፉት የሚጽፉት ወንዶች ደግሞ የሙስሊም ስም ካላቸው ነው ኢንቫይት የምታደርጉት ለምን መስፈርቷ በእምነቱ ሙስሊም የሆነ ብላለች ሌላውን ጥያቄ ከገባ በኋላ ይህን ይህን ይህን ስንጠይቀው አዎ የሚያሟላ ከሆነ የዛኔ ይቀጥላለን ማለት ነው እሺ አሁን ወደ አብዲሳ እንሄዳለን አብዲሳ የአብዲሳን መስፈርት እንመጣችኋለሁ አንተም የት ማብራት አይጠበቅብም እንዴ አብዲስ ሌላ ሰው ቀየረ እንዴ እራሱ ግን የቤት ውስጥና መኪና ልብስ ቀይረክ ነው እሱ መልክ እራሱ ተቀየረብኝ መኪና ውስጥና ቤት ውስጥና ግራ ገባኝ እሺ የአብዲሳ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከአስራ ስምንት እስከ ሀያ አምስት የሆነ ከሀገር ውጭ የምትኖር ከሀገር ውጭ የምትኖር ያለበት ምክንያት ራሱም ከሀገር ውጭ ስለሚኖር ነው። ኦኬ እና ጸይም ወይም ቀይ መካከለኛ ቁመት ያላት ስራ ባይኖራትም ችግር የለው። አግብታ የፈታች ኖ ልጅ ያላት ኖ ያላገባች ያልወለደች ይህንን መስፈርት የምታሟ ይህ ቴካለች ዜሮ አራት ኮድ ትጽፈያለች። ዜሮ አራት ኦኬ። አህመድ ዜሮ አምስት ጽፈህ ነው የገባኸው። ቪዲዮ አብራ ኦኬ እሺ፣ ተነቅሏል አህመድ፣ ወይም ኔትዎርኩ ነቅሎትም ድምፅሽ ላይ አይደለም። እሺ ዜሮ አምስት ና ዜሮ አራት ነው ኮዳችን የሚራ ኮድ ዜሮ አምስት ና የአብዲሳ ኮድ ዜሮ አራት ነው። የቲጂን ደግሞ ጀማል ቪዲዮ አብራ። የቲጂን ደግሞ ቦቦቦ ቦቡ ሞን ነው የምታስገቡት። ቦቡ ሞን ሌላ ሰው አትፈልግም። ቲጂ ኩን ሌላ ሰው አትፈልግም። ቦቡ ሞን ነው የምታስገቡላት

እሺ ቶሎ ገብታችሁ ቪዲዮ ካላበራችሁ ሚዩት እያደረኩ ነው የምሸኛችሁ። ሚዩት ማለት ደግሞ ከወረዳችሁ በኋላ ድጋሚ ይጽፋችሁ የመግባት እድል አይኖራችሁ። ሚዩት ስለተደረጋችሁ ኮመንት መጻፍ አትችሉ። ኢንተሪ ላይቭ ሚዩት ነው ማረጋችሁ። ዜሮ አምስት ሞዲሬተሮች፣ ፕሊስ አዲስ ትዳር ፈላጊዎችን አስገቡ። ሁለት ቦታ አንዱን ቦታ ለኮድ ለሚጽፉት እንተዋዋለን። ቤት ኢንቫይት አርጊ ፕሊስ። አዲስ ትዳር ፈላጊ ይግባ። ከታች ለውጋውንም ኢንቫይት አድርጉት። አላገኘም። የተደራጋ ሳምንት ነበር ግን አላገኘም። መሀመድ ስንት ኮድ ጽፋል? ይገባኸው መሀመድ ለሚራ ነው። ይገባኸው? አዎ። ኦኬ፣ እሺ፣ የሚራ መስፈርት ሰምተዋል። ለንብብልህ። እሺ፣ የሚራ ሚራ ማለት እቺ ቆንጆየዋ ዚጋ ያለችው ቆንጆ የእሷ ነው። የእሷን መስፈርት ስማው። ሚራ የምትፈልገው የትዳር አጋር ሙስሊም የሆነ ዲኑ ላይ ጠንካራ የሆነ እድሜው ከሰላሳ በላይ የሆነ ሀገር ቤት ውስጥ የሚኖር ኢትዮጵያ ውስጥ የሚኖር ጠይም፣ ረጅም ስራ ባይኖረውም ችግር የለውም፣ የተማረ ከሆነ አብረን ሰርተን እናድጋለን ብላለች። አግብቶ የፈታም ቢሆን ችግር የለውም፣ ልጆች የወለደን ቢሆን ችግር የለውም ብላለች። ግን ስፖርተኛ አቋም ያለው ቦርጫ ወንድ አልወድም ብላለች፣ እና መላጣም አልወድም ፀጉር ያለው ብላለች። ይህን መስፈርት ታሟላለህ? ኮዷ ኮዷን ዜሮ አምስት ጽፈ ስትገባ እነዚህ መስፈርቶች አሟልተህ ነው እየታየን ነው። እኛ ግን ተኝቶ ትዳር ይገኛል እንዲህ ያቡ ተነሳ፣ ቆመ። ካቋም ግን አታኝ ደንግጦ ወጣ። ጌታ በጣለው የሁሉ መስፈርት ም ቁንጅናን ብቻ አይቶ ነበር። ዜሮ አምስት የጻፈው አይ መሐመድ፣ እኔን ወንድሜን፣ እኔን አይዞክ አይዞክ አይዞክ አይዞክ። እሺ ደንግጦ ነቅሎ ወጣ። ያለው ልጆች ጋች ስፖርት ለአላርጅክ ነን እግር ነው። አንድ ስፖርተኛ የመሰለች ቆንጆ አግኝቶ ስፖርተኛና ፀጉር ያለው ሳምንት እንትን ብላ ነበረ። ፀጉር ያለው አላለችም ነበር ሳምንት። ዛሬ መስፈርቷ ላይ ፀጉር ያለው የጨመረችበት ፎሎ እያደረጉ በውስጥ የሚያወሯት እንዳለ መላጣዎች ናቸው እና ይህንን መስፈርት ማስገባት ነበረብኝ ብላ ያው ዛሬ መታ ይህንን መስፈርት ትጨምራበታለች። ምክንያቱም ብዙ መላጣዎች እየጻፉላት ስለነበረ ይህንን አስረግጣ ትናገራለች። ሶ ስፖርተኛ አቋም ያለው ብላለች። በደንብ ይሰመርበት ይህን ነገር ጋይስ። ስራ ባይኖረውም ችግር የለውም ከተባለ፣ ኢትዮጵያ ውስጥ ሰማንያ ፐርሰንት ሰው ስራ የለውም። ስለዚህ ስራ የለውም ችግር የለውም፣ አብረን እንሰራለን። እሷ እራሷ የቢዝነስ ባለቤት ናት። አብራችሁ ሰርታችሁ ታድጋላችሁ። ግን ስፖርተኛ ሰው እንዴት ይጠፋል? ፀጉር ያለውና ስፖርተኛ እንዴት ይጠፋል ኢትዮጵያ ውስጥ ሁሉም ቦርጫም ነው? ሁሉም መላጣ ነው? ወይ ጉድ! እሺ ሁሉም ቦርጫም ባይሆን እንኳን እግራችን ቀጭን እኮ እግር አላለችም እሷ። የስፖርተኛ አቋም በቃ ሲክስ ፓክ ቦርናሱ ችግር የለውም ቁምጣ አይለብስም፣ ይሁን ቀጭን ከሆነ ቁምጣ አይለብስም። ሶሪ ቁምጣ አይለብስም። የስፖርት አቋም ይኖረው፣ ዋናው ደረቱ ነው። ሲክስ ፓክ ሆን ቦርጫ አይኖረው ነው ያለችው እንጂ እግር የታወቀ ነው ኢትዮጵያዊ እግሩ ቀጭን እንደሆነ። እሺ ኑረዲን ቆሞ የተነሳውን ፕሮፋይል ፎቶ አለው ማየት ትችያለሽ፣ የስፖርተኛ አቋም እንዳለው። እስኪ ኑረዲን ቪዲዮ አብራ ወንድሜ። እሺ አዩብ አዩብ ስንት ጽፎ ነው የገባው? አሁን ከዚህ በኋላ እኮ አዲስ ሰው አታስገቡም። ኮድ ሚጽፍ ሰው ብቻ ነው የምታስገቡት። እሺ እዚህ ጋር ያሉትን ሳንሸኝ የኩና ትኮ፣ ከሁሉም የቆየችው ኩና ትኮ እንትን ማለት መሸኘት ያለባት መጀመሪያ። ለምንድን ነው የኩንን ቦቦሞንም አታስገቡት? ከሳውዝ አፍሪካ። አረ ቦቦ ነው መሆና አባክ፣ በጣም የስራ ሰው ነው አይኖ። እንዴት እናድርግ? ቦቦሞን ኬት እናምጣው? ፎሎ ያደረጋችሁት በውስጥ ሼር አድርጉለት። ኩዊንም ብሎ የገባው ከሳውዝ አፍሪካ ከስተመር መጥቶበት አስፈቅዱ ቪዲዮ አጥፍቶ ግን ሞዲሬተሮች ነቀሉት። እና ቦቡሞን የምታውቁ ሼር አድርጉለት። አንቺ ፎሎ አላረግሹም ነበር? ቆይ ኩዊን ቦቡሞን አንቺም ብሎ የገባው ልጅ ፎሎ አላረግሹም ነበር? አላየሹም ነበር? ምን ይመስል ሸበላ ሳውዝ አፍሪካ የሚኖር የሱቅ ባለቤት ገብቶ ብታይ አንቺን ብሎ መስፈርትሽን የሚያሟላ ልክ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ፀይም ረጅም ስራ ያለው ከስራ አልፎ ተቀጣሪ ሳይሆን የራሱ ሱቅ ያለው ሳውዝ አፍሪካ ላይ ገብቶ ነበር ግን ከስተመር መታበት አውርቶ ሳይጨርስ ሄደብሽ ኑኑ። ይህ ግን ባለትዳር ነው እያሉ ነው ኮሜንት ላይ። ለዛ ነው የወጣው እያሉ ነው ባለትዳር ነው። ባለትዳር ቢሆን ቪዲዮ ያበራና ፊቱን ያሳያል። ኖ ኖ ኖ ባለትዳር ወንድ ቪዲዮ ያበራ። እንትን እኮ ፎሎ ካደረጋት ማወቅ ይቻላል። አላጉ ስሙ ማን ነበር? ባቡሞ ባቡሞ ቦቡሞ። እና በቃ ቦቡሞ እስኪመጣ አላደረገኝም። ቆይ እስኪ ፎሎ ካረገሽ እዚህ ውስጥ ማየት ይቻላል። እኔ እንጃ፣ ብዙ ነው ብዙ ነው፣ ማየት አልቻልኩ። እሺ በቃ ጠብቂ ቦቡሞ እስኪመለስልሽ ድረስ፣ ካልመጣልሽ እንግዲህ ሳምንት እድልሽ እንትን ሞክሪያለሽ። ግን ያንችን መስፈርት ያሟላው ቦቡሞ ብቻ ነበረ። ኦኬ። ወደ አሁን ወደ አብዲሳ እንሄዳለን። ፎሎ አላረጋትም። የስራ ሰው ነው፣ ፎሎ የሚያደርግበት ሰዓት ራሱ አልነበረውም። አላያችሁም? ከስተመር እያስተናገደ ሱቅ ውስጥ እየሸጠ ሳውዝ አፍሪካ ለመኖሩ ማረጋገጫ እኮ ይሄ ማሽኑን የሚከፍሉበትን ይኸው፣ ይሄ ማሽን የሳውዝ አፍሪካ ነው ብሎ ሲያሳይ አላያችሁም? ያ ግን በቃ ስለዚህ እድልሽ ነው ማሬ። ጠብቂ፣ ከመጣ መጣ፣ ካልመጣ ሌላ እድል ይሞከርልሻል። ሳምንት እድልሽ ትሞክሪያልሽ። እሺ፣ ተረኛ አብዲሳ ነው አሁን። ለአውጋው መስፈርት ሳምንት ተመዝግቦ ነበር። አላገኝሳን አስቀድሙና ከዜኔም ታወራል ይሻላል። ያንተማ ገና እንደ አዲስ ነው የምመዘግበው ልክ እንደሚራ ምክንያቱም በአዲስ የተቀየረ የተጨመረ መስፈርት ካለ ቢ የአብዲሳ መስፈርት ታውቃላችሁ፣ ላነብላችሁ ነው። ከዛን ኮዱን ስጽፉ እናስገባለን። የአብዲሳ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ18 እስከ 25 የሆነ በውጭ ሀገር የምትኖር ፀይም ወይም ቀይ መካከለኛ ቁመት ያላት ስራ ባይኖራትም ችግር የለውም፣ በእኔ ስራ እንኖራለን። ያላገባች፣ ያልወለደች፣ ከዚህ በፊት አግብታ ማታቅ ያልወለደች ነው የሚፈልገው። የእሱ ኮድ 04 ነው። ይህንን ኮድ ይህንን መስፈርት የምታሟይ ካለች 04 ጻፊ፣ እናስገባሻለን። 04 የአብዲሳን መስፈርት የምታሟይ ገኒ። እሱ ሙስሊም ነው የሚፈልገው፣ ማሬ የሙስሊም ስም የያዘች ነው። እሺ ኢንቫይት የምታደርጉት

ቪዲዮ ካላበራችሁ አናስተናግድም፤ ምክንያቱም ባለትዳር ልትሆኑ ትችላላችሁ። ባለ ትዳር የሆነ ሰው ደፍሮ የትዳር አገናኝ ፕሮግራም ላይ ደፍሮ ቪዲዮ አያበራም፣ ባለ ትዳር የሆነ ሰው። ስለዚህ እኔ ደግሞ ትዳራችን ላይ እንድትማግጡ መንገድ መሆን አልፈልግም። እሺ፣ ኒክማ ቪዲዮ አብሪ ማሬ። ሰላም አለይኩም። አለይኩም ሰላም። ቪዲዮ አብሪማ። መጀመሪያ ኢንቫይት አድርጌሻለሁ። ቪዲዮ ተርን ኦን የሚለው ንኪው አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር። ቻው ሂክማ ሚዩት አድርጌ ነው መሸ። ሶሪ ልነቅልሽ ነበር። ለትንሽ ቆይ ሚዩቱ ልክፈትልሽ። ሚዩት አድርጌሻለሁ፣ በኋላ ኮመንት መጽሐፍ ከፈለግሽ አትችም። ዛሬ መጽሐፍ ስለዚህ ከፍቸዋል። እሺ ሂክማ፣ የአብዲሳን መስፈርት ታሟያለሽ። ሚዩትሽን አብሪው፣ ማይክሽን አብሪው። እሺ ጥያቄዎቹን ጠይቅሻለሁ። ሙስሊም ነሽ? ሚውትሽን አብሪው።